ጤና ይስጥልኝ፣ እንደምን አላችሁ? ክብራትና ክብራን ተመልካቾቻችን፣ ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው። ከልብ እናመሰግናለን። ወደ ቀዳሚው ዜና ስናልፍ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫን እንመለከታለን። ከቶኪዮ የዓለም አትሌቲክስ ሻምፒዮና ውጤት በኋላ የኢትዮጵያ አትሌቲክስ ፌዴሬሽን ውጤቱን በተመለከተ ዛሬ ጋዜጣዊ መግለጫ ሰጥቷል። በቶኪዮ ዓለም አትሌቲክስ ሻምፒዮና ኢትዮጵያ በተሳትፏ ሁለት ብር እና ሁለት ናስ በድምሩ በአራት ሜዳሊያዎች ከዓለም 22ተኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። ከ34 ዓመታት በኋላም በዓለም ሻምፒዮናው ለመጀመሪያ ጊዜ ያለ ወርቅ ኢትዮጵያ የተመለሰችበት ውጤት ሆኗል። ይህንን በተመለከተም የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ውጤቱን በተመለከተ ጋዜጣዊ መግለጫ ሰጥቷል። አትሌቶች በተመረጠ የአየር ንብረት አለመስራታቸውና ፈቃደኛ አለመሆናቸው ለውጤት ማጣቱ ትልቅ ምክንያት ነው ተብሏል። ዛሬ በተሰጠው ጋዜጣዊ መግለጫ ላይ የት ቦታዎች ነው ስልጠና ብናደርግ የተሻለ የሚሆነው በሚል ሶዶሬን፣ ደብረ ዘይትን፣ ሌሎችንም በተለይ እስከ አዋሽ ድረስ ባሉ ቦታዎች ላይ በተለይ ሙቀት አግዘል የሆኑ ቦታዎች ላይ ተካሂዶ ለሶስት ወራት ሲሬስ የሆኑ ትሬኒንግ ተሰርቶ ኢቨን መኖሪያቸውም እዛ መሆን ነበረበት በሚል ያቀድ ነው እና በፔፐር ደረጃ ዶክተር አሸብር ባልነበሩበት ቦታ ላይ ሁሉ ያንን አቅርበን ግን ተፈጻሚ ያልሆንባቸው ነገሮች ነበሩ። ከዚህ አንጻር ለምንድን ነው ተፈጻሚ ያልሆነ ስንል ምንም ጥያቄ የለውም። ማናጀሮችና አሰልጣኞች ጋር ያለው ኮንስፓይሬሲ ነው። ማናጀሮች ተመርጠው ወይም አሰልጣኞች ተመርጠው ወደ ክልል በሚወጡበት ጊዜ ይዘው መሄድ የሚጠበቅባቸው እኛ ከላይ ነው አትሌት ብለን ያለውን አትሌት ነው ነገር ግን እነሱ የሚያሰለጥኑት በጣም ብዙ ሰው ነው። ጥለውት ከሄዱ እዚህ ያለው ቲሙ ሊበላሽበት ነው። ስለዚህ አንሄድም የሚል አይነት ነገሮች ስለነበሩ በአመዛኙ ችግሮቻችን የተፈጠሩት ከዛ ጋር በተያያዘና ምንም ቢዝነስ የግል ቢዝነስን ካልሆነ በስተቀር የሀገራዊ የሆኑ ነገሮችን ካለማሰብ የመጡ ነገሮች እንደሆኑ ነው እኔ አጽንዖት ሰጥቼ መናገር የምፈልገው። ከዛ ባለፈ ግን እኛ ፕሮፌሽናል ማየት የሚገባንን እንደሚጠበቀው ባናይም ግን ያው ፎሎፕ እናደርግ ነበረ ወንድሞች ያሉ ሲሬስሌይ ጫካም በነበሩ ስልጠናዎችም ላይ ትራክም ላይ በነበሩ ስልጠናዎችም ላይ እየሄድን ነገሮችን ለማየት እንሞክር ነበረ። በሚገባው ያልቀረበ ፕላን ስለሆነ ከየት ተነስቶ የት መድረስ እንደሚገባው እንኳን ትክክል የማያሳይ ፕላን ስለነበረ ለእኛም ድንግርግር እያለ ነው ነገሮች ያለፉትና ከዛ ባለፈ ያው ብዙ አንዳንድ ጊዜ ብዙ በስፋት ስትናገሩ ያላስፈላጊ ነገሮች መግባት ስለሚሆን በአመዛኙ ስልጠናችን እንደሚገባው የነበረ እንዳልነበረ ነው ያጽመሰት መናገር መፈለገው። በዚሁ በቶኪዮ የዓለም አትሌቲክስ ሻምፒዮና ላይ እንግዲህ ውጤት ከማጣት ባለፈ በርካታ አትሌቶች ባልተጠበቀ መልኩ ውድድሩን ሲያቋርጡና ሲታጠፉ ተመልክተናል። በዋናነት ለእነዚህ አትሌቶች ትልቁ ምክንያት ወይም ችግር የተነሳው ደግሞ የአየር ንብረቱ የቶኪዮ ሞቃታማ የነበረ የአየር ንብረት ነው ተብሏል። እሱንም እንከታተላለን። በእያንዳንዱ ዲስፕሊን የተገኘ ውጤት እኛ ከማጣሪያ ጀምሮ እስከ ፍጻሜ ያድቱን ሰዓቶች ደረጃቸውን አስቀምጠናል። እንግዲህ ሪሰርች የሚሰራ ሰው ይሄንን ሪሰርች ሊሰራበት ይችላል። ለምሳሌ እንግዲህ ቅድም ኮማንደር ሲገልጽ ሜዳሊያ አራት ነው ያገኘ ነው፣ ዲፕሎማ ዘጠኝ ነው ያገኘ ነው፣ ተሳትፈው 14 14 ተሳትፈው ያቋርጡ ሰባት ናቸው። እ ብን ማጣሪያ ያላለፉ እራሱ ስድስት ሴቶች እንዳሉ አስቀምጠናል እያንዳንዱን በትክክል ያስቀምጠናል። እንግዲህ ይህን እንግዲህ እንት ማድረግ ይችላል። ሌላው እንግዲህ ያው የተሰራው ሶስት ሴቶች ያቋርጡና ማን ናቸው የተባለ ሶስት ሰባት ናቸው ያቋርጡት። ሶስቱ ወንዶች ያቋርጠ ትግስት ከተማ ሴቶች ያቋርጣለች። እንደገና ለምነት ሀዋሴ ሶስት ሺ ኩማ ግርማ ከአምስት ሺ እንታየው መስሬ ከሬስ ወቅት አቋርጣለች። ሰባት ናቸው። ምንድን ነው ያቀረቡት በወቅቱ ምን ነበር ምክንያታቸው? ያላችሁ ከበደን አልቻልም በቀጣሚ ትግስት እኔ ነበር ወደ ሜዳሊያ ወሰርኳት ትግስት ነው ያለችኝ። የሚገርም አተሳፋለች የሀገር ባይው ኖሮ እኔ እራሴ አቋርጥ ነበረ ከብዶኝ ነበር እኔ ያለችኝ። ስለዚህ በአጠቃላይ በሙሉ የሚያነሱት ነው የነበረው ክላይሜት የነበረው ወዘር ከባድ ነው። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን በዚህ ጉዳይ ላይ ዛሬ ሲሰጥ የነበረው ጋዜጣዊ መግለጫ በቦታው ተገኝቶ ሲከታተል የቆየው ባልደረባችን አብርሃም አድማሱ በቀጥታ መስመራችን ላይ ይገኛል። አብርሃም እንደምን ዋልክ? በተወሰነ መልኩ የተወሰኑ መረጃዎችን ለተመልካቾቻችን ለማድረስ ሞክረናል። በቦታው ስላለ ሌሎች የኮማንደር ስለ ሽስህን የአትሌቲክስ ፌዴሬሽን ፕሬዚዳንትን ጨምሮ ሀሳቦች ደግሞ አንተ አጋራን እስኪ መቀጠር ትችላለን። አመሰግናለው ደግነት። እንግዲህ ቀደም ሲል እንዳነሳኸው የቶኪዮ ዓለም አትሌቲክስ ሻምፒዮናን አስመልክቶ የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት እንግዲህ በጽፈት ቤቱ አዳራሽ ጋዜጣዊ መግለጫ ሰጥቷል። ቀደም ሲል እንደተከታተላችሁትም እንግዲህ የተለያዩ ሀሳቦች ተነስተውበታል ማለት ነው። የስልጠና እንዲሁም ደግሞ የአትሌቶች አመራረጥ ጉዳዮች፣ ከዛ ባለፈ አስተዳደራዊ ችግሮች፣ እንዲሁም ደግሞ ሀገርን ከመወከል ጋር በተያያዘ የነበሩ ችግሮች ላይ እንግዲህ በጣም ሰፊ ሀሳቦች የተነሱበት ጋዜጣዊ መግለጫ እንዲሰጠው በተወሰነ መልኩ የተነሱትን ሀሳቦች ተከታተል ነው። ሌሎች በ ጋዜጣዊ መግለጫ ላይ የተነሱ ግን አንኳር ነጥቦች ምንድን ናቸው የሚለውን ስንመለከት የመጀመሪያው ትልቁ ነገር እንግዲህ ተብሎ የተነሳው በዛሬው ጋዜጣዊ መግለጫ ላይ የኢትዮጵያ አትሌቲክስ ፌዴሬሽን አቅዶ የሄደውን ነገር ማሳካት አልቻለም። ለዚህም ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን የመላውን አትሌቲክስ ወዳድ የሆነውን የኢትዮጵያን ሕዝብ እንግዲህ በይፋ ይቅርታ መጠየቁን በጋዜጣዊ መግለጫው ላይ ተነስቷል። የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስህን እንግዲህ እንደ ኢትዮጵያ አትሌቲክስ ፌዴሬሽን ለጠፋ ውጤት የኢትዮጵያን ሕዝብ በሙሉ ይቅርታ እንጠይቃለን ብሏል። በዋናነት ደግሞ ለውጤቱ መጥፋት ውስጣዊም ውጫዊ ምክንያቶችም እንደነበሩ ነው በጋዜጣዊ መግለጫ ላይ የተነሳው። በውስጣዊነት የተነሱ ችግሮች እንግዲህ አልታዘዝ ባይ አሰልጣኞች መኖር፣ አልታዘዝ ባይ አትሌቶች መኖራቸው ሀገርን ከማስቀደም ይልቅ የግል ጥቅምን የሚያስቀድሙ አሰልጣኞችና አትሌቶች በጉል በግልጽ በሆነ መንገድ እንግዲህ በዚህኛው የቶኪዮ ዓለም አትሌቲክስ ሻምፒዮና ላይ መታየት መቻላቸው ሀገርን የማይመጥን ውጤት እንዲመዘገብ እንግዲህ በውስጣዊነት የሚነሱ ችግሮች እንደሆኑ ተነስተዋል። ከዛ ባለፈም አትሌቲክስ ፌዴሬሽኑ ዓለም አቀፍ እውቅና ያለው ተቋም እንደሆነ ይታወቃል። ነገር ግን አሁን ላይ የታየው የኢትዮጵያ አትሌቲክስ ፌዴሬሽን ትልቅ የሆነ ሪፎርም የሚያስፈልገው ተቋም መሆኑን የበለጠ የቶኪዮ ዓለም አትሌቲክስ ሻምፒዮና ውጤታችን ያሳየ እንደሆነ ነው በጋዜጣዊ መግለጫ ላይ የተነሳው። ይህም ሲባል እንግዲህ ዓለም አቀፍ እውቅና ያለው ተ ተቋምን የሚመጥን ውጤት የሚመጥን ውክልና ማግኘት አለመቻላችን እንደ ሀገር የሚያሳዝን እንዲሁም ደግሞ ትልቅ ስራ እንዳለብን ማሳያ እንደሆነ ጭምር ነው የተነሳው። ከዛ ባለፈ በውጫዊነት ደግሞ የተነሱ ምክንያቶች አሉ። አንደኛው በውጫዊነት የተነሳው እንግዲህ እንደሚታወቀው በአሁኑ ሰዓት የዓለም አትሌቲክስን እየመሩ ይገኛሉ ተብለው የሚጠበቁት ሁለት ትልልቅ ዓለም አቀፍ የስፖርት ትጥቅ አምራቾች እንደሆኑ ይታወቃል፣ ናይክና አዲዳስ። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን ይፋዊ ስፖንሰር አዲዳስ እንደሆነ ይታወቃል። ናይክ ደግሞ የተፎካካሪ ሀገራትና ሌሎችም ደግሞ አትሌቶችም ኢትዮጵያን አትሌቶችን በግል ስፖንሰር እንደሚያደርጋቸው ይታወቃል። ስለዚህ አትሌቶችና ማናጀሮች ጋር አሰልጣኞች ጋር ከሀገር ፍቅር የበለጠ ወይም ደግሞ ሀገር ውክልናን ከሰጠው ተቋም የበለጠ የግል ጥቅምን ማስቀደም ነገሮችም እንግዲህ እንደሚታወቀው በዓለም አቀፍ ደረጃ ውጤቶችን በማስቀየር አትሌቶች ጫና እንዳደርባቸው ከማድረግ አኳያ ለሀገር ከሚሮጧቸው ውድድሮች የበለጠ ግላዊ ውድድሮች ላይ እንዲያተኩር በማድረግ ረገድም እንግዲህ ዓለም አቀፍ ትልልቅ የስፖርት ተቋማት ተጽዕኖአቸው ከፍ ያለ እንደሆነ ይታወቃል። ይህ በተወሰነ መልኩ መታየት መቻሉም ነው በጋዜጣዊ መግለጫ ላይ የተነሳው። ከምንም ባለፈ ግን እጅግ በጣም አሳዛኝ ነው ተብሎ የተነሳው በዛሬው ጋዜጣዊ መግለጫ ላይ ኢትዮጵያን በአትሌቲክስ እንግዲህ የደመቀ ታሪክ እንዳላት ይታወቃል። አትሌቶች ጋር የቡድን ስራ አለመኖር የቡድን ስራ አለመኖር ብቻ አይደለም ሀገርን ለመወከል ፍቃደኛ ያልነበሩ አትሌቶች መገኘታቸው የተወሰኑ አትሌቶች የግል ውድድሮችን ቅድሚያ ለመስጠት ፍላጎት እንደነበራቸው ይህንንም እንግዲህ አባብሎ የማግባባት ስራዎችን በመስራት ቢያንስ የተወሰኑ አትሌቶች ወደ ውዚህ ውድድር እንዲሄዱ የማድረግ ከምንም ባለፈ ደግሞ ከአትሌቶች ምርጫ ጋርን በተያያዘ አሰልጣኞች አንዳንዴ እንግዲህ የአለም ሻምፒዮና ወይም ደግሞ የሀገራት ውድድር የሰዓት ውድድር አይደለም የታክቲካል ውድድር እንደሆነ ይታወቃል። ሀገርን የማስቀደም ሀገርን የመወከል ውጤቶችን የማምጣት እንደሆነ ይታወቃል። አሰልጣኞች እቅድ አልነበራቸውም የሚል ሀሳብ ተነስቷል። ቀደም ሲል ተከታተሉ እንደ ነበረው ስለዚህ እንዴት ነው እቅድ ሳይኖረን ሄደን የተሻለ ውጤት የምናመጣው እንደ ፌዴሬሽን ያቀርናቸው እቅዶች ነበሩ ነገር ግን አትሌቶቻችን ታዛዥ አልነበሩልንም፣ አሰልጣኞቻችን ታዛዥ አልነበሩም። ለዚህ ደግሞ ውጫዊ ምክንያቶች ቀደም ሲል ካነሳ ናቸው። በተጨማሪ ደግሞ እንግዲህ ትልልቅ ዓለም አቀፍ የአትሌቲክስ ተቋማቶች እንዳሉ ይታወቃሉ፣ ማናጀሮች እንዳሉ ይታወቃል። ስለዚህ አንዱ አሰልጣኝ የቡድን ስራ ለመስራት ከአንድ አትሌት ጋር ከሌላ አሰልጣኝ ጋር በጋራ ለመስራት ፍላጎት እንዳይኖረው የነዛ አካላት ተጽዕኖም እንግዲህ ጎልቶ መታየት መቻሉ ነው የተነሳው። ከምንም ባለፈ ግን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስን እንዳነሳው አሁን የኢትዮጵያ አትሌቲክስ በቶኪዮ ዓለም አትሌቲክስ ሻምፒዮና ወርቅ አለማምጣታችን ምናልባት ከዚህ ቀደም በእንደዚ አይነት ደካማ ውጤቶች የተመዘገቡባቸው ጊዜያቶች አሉ። ነገር ግን የሚመጣ አንድ ወርቅ ሁሉን ነገር ሲያድበሰበሰው ተመልክተናል። አሁን የበለጠ የወርቅ ሜዳሊያ ሳናገኝ መምጣታችን ደግሞ ሁሉንም ነገር እንግዲህ ከቦታው ተገኝተ አጠር ያለ መረጃ ስላደረሰን ከልብ እናመሰግናለን። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን፣ ከውጭ የኤሮፓ ሊግ መረጃዎቻችን ነው የምንመለከተው። በኤሮፓ ሊግ የመጀመሪያ ዙር ጨዋታዎች አስቶን ቪላ ቦሎኛን አንድ ለባዶ አሸንፈዋል። ኦሎምፒክ ሊዮንና ፖርቶም ተጋጣሚዎቻቸውን አሸንፈዋል። ሀና ታሪኩ ተጨማሪ አላት። የአውሮፓ ሊግ የ2025/26 የውድድር ዘመን የመጀመሪያ ዙር ጨዋታዎች ትናንትም በዘጠኝ የተለያዩ የአውሮፓ ከተሞች ቀጥለው ተደርገዋል። 36 ክለቦች ለአሸናፊነት የሚፎካከሩበት የዘንድሮ የአውሮፓ ሊግ የመጀመሪያ ዙር ጨዋታዎች ከትናንት በስቲያ ጀምሮ መደረግ ሲችሉ በኦናይምሬ የሚመራው አስቶንቪላ የሴሪአውን ክለብ ቦሎኛን በሜዳው ቪላ ፓርክ አስተናግዶ የመጀመሪያውን የአውሮፓ ሊግ ጨዋታ በድል ጀምሯል። አንድ ለዜሮ የተጠናቀቀው የሁለቱ ቡድኖች ጨዋታ ጆን ማጊን አስቶንቪላን አሸናፊ ያደረገች ብቸኛ ግብ ከመረብ አዋህዷል ተገኝቷል። በሊጉ ደካማ አጀማመሪያ ያደረገው አስቶን ቪላ በጨዋታው የፍጹም ቅጣት ምት ቢያገኝም ኦሌ ዋትኪንስ ሳይጠቀምበት ቀርቷል። የኡናይ ኤምሬ ቡድን በኳስ ቁጥጥር በእንግዳው ቡድን ብልጫ ተወስዶበት ማምሸቱ ምናልባት ቀጣይ የአሰልጣኙን ጉዞ ላይ ጥያቄ የሚያስጭር ሊሆን እንደሚችል ይገመታል። ከነገ በስቲያ በፕሪሚየር ሊጉም ከጠንካራ ፉላም ጋር ከባድ ፈተና ይጠብቀዋል። በሌላ የምሽቱ ጨዋታ ወደ ኦስትሪያ ያቀናው የፖርቹጋሉ ፖርቶ ሳልስበርግን አንድ ለዜሮ አሸንፏል። የ19 ዓመቱ ዊሊያም ጎሜዝ ደግሞ እንግዳውን ቡድን ከሜዳ ውጪ ሙሉ ሶስት ነጥ ለማጥም እንዲያሳካ ያስቻለበትን ግብ መደበኛው 90 ደቂቃ ተጠና በተጨመረ ጭማሪ ሰዓት ከመረባ አዋህዷል። ወደ ኒዘርላንድ የተጓዘው የፈረንሳዩ ክለብ ሊዮን ዩትሬክትን በተመሳሳይ 1 ለ0 በማሸነፍ የመጀመሪያ ጨዋታውን በድል ተወጥቷል። የሊጓኑን ክለብ የማሸነፊያ ግቦች አሜሪካዊው የ4 ዓመቱ አማካኝ ታነር ቴስማን በ75ኛው ደቂቃ ላይ አስቆጥሯል። በሊገ በእኩል 12 ነጥብ ከመሪዎቹ በግብ ክፍያ ብቻ ተበልጦ በ12 ነጥብ ሶስተኛ ደረጃ ላይ የተቀመጡት ሊዮኖች በውድድር ዓመቱ በሁሉም መድረኮች ጠንካራ ተጋጣሚ እንደሚሆኑ ይጠበቃል በሌሎች ጨዋታዎች ፓናቲናኮስ ያንግ ቦይስን አራት ለአንድ ጌንግ ሬንጀርስን አንድ ለዜሮ ሊል ብራንን ሁለት ለአንድ በተመሳሳይ ስቱትጋርት ከሴልታ ቪጎ ሁለት ለአንድ ሲረቱ ፍሬንክ ቫሮስ ከቪክቶሪያ ፕሬዝን አንዳቻ ተለያይቷል ትናንት በኤሮፓ ሊግ ከተደረጉ ዘጠኝ ጨዋታዎች ስምንቱ በመሸናነፍ ሲጠናቀቁ አንድ ጨዋታ ብቻ ባቻ ውጤት ተጠናቋል አስራ ስምንት ግቦች ደግሞ ተቆጥረውበታል የስፖርት ዜናው አበቃ ደግነት መኩሪያ ነበርኩ በሰላም አሉ